ቆይት አለኩ፣ አይደ እንዴ? እስቲ ወደ ፈጣሪሽ ተመለሽ። እዚ እኛ እናትን ተዘቅዝቆ ብላ አቁሙ ብለናል። ስራው ጥሩ አይደለም፣ አቁሙ ብለናል። ይሄንን አንመክርም። ምን አጠፉ? ምን አጠፉ? እናቶች ምን አጠፉ? ምን በደሉ? ቤተሰብ ምን በደለ? ምን አጠፋ ነው? እሙሽን ስትዘቀዝቂ ብሩክ ያቆማል ብለሽ ነው ጋሽዬን ወይም ማዘር ስትዘቀዝቂ ሀይሚ ታቆማለ ብለች ነው። ከዛ ስታችኋል። በጣም እንትን እየገባች ነው ወደ ሲኦል እየገባን ተያይዘን። እንደ ፈጣሪን እንፍራ እንደ ፈጣሪ እንደው በፈጣሪ የሙስሊሙም የክርስቲያኑ አንድ ነው ፈጣሪ ነው። እና ሚሚ ታዋቂነት ማለት ሚሚ ሀበሻው ታዋቂነት ማለት ማለት ነው። እገስት ላይ ለለለ ብሎ አርባ ሽሩን ሰዓ ቁጭ ብሎ ማውራት ወይም መሳደብ አይደለም። እኔ የምከፈለው ገንዘብ ምናምን ይህ አይደለም። ይሄ ሳይሆን ሰው ማለት ሰው ማለት ጥሩ ነገር የሚያስተላልፍ ጥሩ ነገር ካላስተላለፈ ደግሞ እቤቱ ቁጭ ብለሽ ወደ ራስሽ ተመለሽ። እኒህ አዋቂ አዋቂ ነን ተሰማን ተሰማን ብላችሁ ገስት ላይ ከፍታችሁ ጋሽዬን ማዘርን እሙሽን የምትዘቀዝቁ ወደ ፈጣሪያችሁ ተመለሱ። ጸበል ተጸበሉ። ቁርአን ቅሩ አስቀሩ። እንደ ይሄ መጋኛ ነው የያዛችሁ፣ የገስት መጋኛ፣ የገስት ጅኒ እንደ እስኪ ለቀቃርጉት ለቀቃርጓት በቃ። እናት ምን አጠፋች? ምን አጠፋች እናት ብሩክ የሚሰራውን እሙሽ ታውቃለች። ሀይሚን የምትሰራውን ማዘር ታውቃለች፣ አታውቅም? ጋሽዬ አውቃ አውቃ፣ ይህን እንዲህ መደረጉልማ ቢያውቁ አንድ ቀንም አይሰሩ ነበር። በቃ ሚሚ ሀበሻዊ ሚሚ ሀበሻዊ እንደው በፈጠረሽ ልጅም ካለሽ፣ እንደው በልጆችሽ፣ ቤተሰብ ካለሽ፣ በቤተሰብሽ እንደው ለቀቅ አድርጌያቸው። ጋሽዬ እኮ ላንቺ አይደለም ሀይሚን የሰጠው

እናንተ ባትሰሙት ይሄንን ነገር እኛ እየሰማን አንጀታችን ተቃጠለ። ኧረ ፍትህ ለእኛ ድምጻችን ይሰማል። ድምጻችንን ስሙ እንጂ። በቃ አትምጡ፣ አትምጡ ይሄን ሰሞን አትምጡ። እዛው ሁኑ በቃ እዛው እዛው ጨርሳችሁ ስታበቁ ቶሎ እናት ስትዘቀዘቅ፣ አባት ሲዘቀዘቅ፣ በተለይ እናት ስትዘቀዘቅ እያለቀስን ነው እንዴ? ምን አይነት ነው? አትሰሙም? አታዩም? እሺ፣ ፎቶ ነው ትዘቅዘቅላ ይለያያል። እና እናንተም መንገዳችሁን አስተካክሉልን። ኧረ መንገዳችሁ ይስተካከል፣ ያረብ እና ተዘቀዘቀች። ቤተሰብ መውጫ መግቢ አጣ፣ በቃ ቤተሰብ መስሪያ አጣ በሁለታችሁ በሃይሚና በብሮክ የተነሳ ኦዲንስ እርስ በርስ ተጣላ። በእናንተ የተነሳ መነሻዎቹ እናንተ ናችሁ። ሁለታችሁ እስኪ አቁሙት ይህን ስራ፣ በቃ አንፈልገውም፣ አቁሙት። እኛ ህይወታችሁን እንመራላችኋለን እያልን አይደለም፣ ግን ይቁም ይህን ስራ። በቃ ቤተሰብን አስረገጠ እንዲህ። በቃ ኦዲንስ እርስ በርስ ተባላ፣ ተባላን እኮ እኛ እኮ የምናየው የሀያ ደቂቃ ነው። በሀያ ደቂቃ እናንተ ምን ትሆኑ አትሆኑ አናውቅም። እኛ በሀያ ደቂቃ ግን ተባላን፣ እናትን ዘቀዘቅን፣ አባትን ዘቀዘቅን፣ እርስ በእርስ ጦርነት ያዝ እንዴ። ትንሽ አይሰቀጥጣችሁም እንዴ በእኛ መነሻ? እንትን የተደፋባት ዘይት የተደፋባት ልጅ አለች፣ ሆስፒታል የገቡ አሉ። በእኛ መነሻ ነው አትሉም እንዴ? ወደ ራሳችሁ ተመለሱ። አላህን ፈጣሪያችሁን ፍሩ። ሀይሚና ብሩኬ፣ እስቶፕ። አላህን ፍሩ። ይበቃችኋል። ይበቃል ስራው ይበቃል። ይበቃል አራነጥብ አቋርጡት እና እንደገና ቶሎ በቃ እና ተዘቀዘቀች። እና ስንት መከራ አይታ ነው ያሳደገችው። የአንድ ቀን ምጥ የአንድ ቀን ምጡዋን አንከፍልም አን- እናት ተማዞ ሌላ ወደቀብኛለች ምን ይላል አንከፍልም። ለናት መስዋዕት መክፈል እንዴ እናትም ወደድ ይሄን ያህል ነው ይህን ያህል አይደለም። ወደ ራሳችሁ ተዙ። ሃይሚና ብሩኬ እናንተ አትምጡ። በቃ ነገሩን አቋርጣችሁ እዛው ታርቃችሁ ለእርቅ ኑ። ቶሎ እየመጣችሁ እናንተ መጥፎ በምታወጡት በምትወረውሩት ቃላት እዚህ እናትን እየዘቀዘቅን ነው። ምን በወጣት ምን አረገች እናት? ባሳደገች የሴቱንም የወንዱንም ሰርታ ባሳደገች እንዲህ ትንሽ ሕሊናችን ይውቀሰል ወደ ራሳችን እንመለስ አሁን እንጂ ኧረ ሃይሚ እና ብሩኬ ኧረ በፈጣሪ እንደው ሰውን ሰውን ባ እንትን ባትሉ ፈጣሪያችሁን ፍሩ። በቃ እናት እናት እናት ናት። እናት እንዲህ ፍትህ ፍትህ ፍትህ ፍትህ ለእኛ ፍትህ ለእናት ፍትህ ለቤተሰብ ይበቃችኋል። እንግዲህ አስረዘምኩባችሁ በጣም ይቅርታ፣ ጨርሻለሁ። እሺ፣ አይሽና እናመሰግናለን። አሚና እየቀጥየ የኔ እናት እሺ ግን፣ በረር የለኝም አልሀምዱሊላህ። ስለተናገሩ ድምጽሽ ትንሽ አሚናዬ ድምጽ ድምጽሽ ይሰማል፣ እጨምራለሁ። ኧረ አይ ተናድጄ ነበር ወላሂ ስልሽ የማይሆን አልሆን ዝም ብዬ ስድ ያከር ቲክቶክ መግባት አልወድም እንዴ አለ ስገባ፣ ወን ቦታ ይዞኝ ሄደ ስልቴ እዛ ስገር አንዱ አሁላችን ማዝናና እኮ ለምንድን ነው እነሱ፣ ይሄ መታወቅን ታወቅን ነው የሚባለው በሌላ ቋንቋ አላቸው መሰለኝ። አሁን አይሻ ገልጻት አለች።

ምን አቀፎሽ ሄደት። በነገራችን ላይ አሚና ቡሩኬ እኮ ትናንትና መልስ የመለሰው ለእንደነሱ አይነቶች ነው። አሚና ስመስሎ ስራ ፈት ያለው ለነሱ ነው። ከገባቸው ለነሱ መሆኑ መች ገባቸዋል አይደል? እንደዚህ አይነቱ ደነዞቹ እየተናገሩ ያሉት ነገር እኮ ሌላ ነው እንዴ! እዚህ ሙሽ እንትና የሃይሚ አድናቂ ነን የሚሉት ሙሽን እንደዛ አድርጋ እንደዚህ ሴት ያሳደገው ተሴት እኮ ነው። ወጣሽ አንቺ የሴት ልጅ እንዲህ ሴት ያሳደገው ትላለች እንዴ! ይባለ የቅድያፍ ዋላሂል አዚም ሴት እናዎ እንዲሁ ሆኖ እኮ ነው የወለደሽ። እንደ አዳምና ዮሐን እዚህ ባይመጡ መች ትመጪ ነበር። እነሱ ሴት እናዎ እንዲያልሄድ እንደ ሙች አዳም ብቻ ወለደሽ። አበሻ ሆነሽ አበሻ፣ እንዴት አበሻ ትላለች? እንደ አበሽም ብሻት እናውጋት እሺ። ደግሞ ነው ኧረ ውይ ዝም ነው ሙሽዬ፣ ነጋሽዬ ለምን ይሰድባሉ? ሲጀመር እናንተኞቹ። ቆይ እነዚህ የገሙትን ተዋቸው። እነዚህ ተግማምተዋል። እነዚህ ትኩቶ ገብተው የሚሳደቡት። እኔ የምሳደበው የራሴ ነው

ሃይሚ ይዛ መጣች። የወንድሞች ዋሃት ነች። እሷም ወንድሞቿም ሴት ያቀያይራሉ። ቡርኬ ሴት ይዞ መጣ። ሴት ያሳደገው እንዲህ ሴት እና ወንድ ሁነው እኮ ነው የወለዱን። ሙሽ ሴትቱ ብቻ ሙሽ ወንዱ ብቻ ወለድን በአንድ ነው አጣምረው የወለዱን እና ለምን ይሰደብ አሉ እነሱ ገና ታውቀናል ብላችሁ እናንተ፣ ደግሞ ወደ ተወደርን፣ መወደድ እንዳለ መጠላት። ወላሂ የወደደ ልብስ ሲጠላ ደግሞ በጣም ከባድ ነው። እኛ ገና ከዳማው ይሃዲ ቀብዶ ልጃየን እናንተ እንደዚህ ተንሰፈሰው ነዳችሁ። እቤት ያለ ሰው ብዙ የሚወደው አለ። በርግጥ ካንጀታቸው የሚወዷቸው ያርጋችሁ። ወደ ራሳችሁ ተመለሱ ወይ እናንተ ደግሞ የገባችሁ ሴቲቱም ወንዱም ወደ እነሱ ወይ ውላችሁ፣ እናንተ ሰው ሆናችሁ ማለት ነው። በዚህው እናንተ ምንም አልተናገራችሁም። የተናገራችሁ ነገር፣ የሚያስቀይም ነገር አልተናገራችሁ እስካሁን ድረስ። አንተ እያውም የቆምከው አፍ አለ የምትነጋገር ከሆነ በሰነ ስርዓት ለይቱን ወደ ራሷ እንድትመለስ ንገራት። እኔ እናት ዝም ብለህ እንደ በግ እየተነዳህ አትንጣ። አንተም አንቺም ደግሞ መጀመሪያ ወደ ራሱ ተመለሽና፣ ወንድማችን ነው ወደ ራሱ መልሽልን ሙሽ እንደዚህ አይነት ሰብአዊነት የለም። እኛ እነሱ ዘንዲያ ሲጀመር አበሻው ያየ ነው። ሃይሚና ብሮክ ዘንዲያ ነበረ። አሁን ደግሞ ጎመስን ነው ምንድን ነው የሚባለው? ታወቅን ብላችሁ የሆነ አጉል ጫዋታ፣ ይሄ ሌላ እንትን ነገር። አትበስጡ ብላ ትንጡ። ለምን ሁለት ወር አትቀመጥም? ብቻ እንደዚህ አይነት ተጀጃሪ ቢሉ አታንጣ እንዴ። በእናንተ መሰለኝ ሙሽ የሚሰድቡት። እሺ ሙሴ እና ይሄን ያክል ወንድ ልጆች አሳደገች። ማንኛው ነው ባለጌ? ማንኛው ሀብ ነው ወይስ መለኛው ለሐቢብቲ እንዴ እሺ ለክ ዝም ምን አደረገ? አሁንን ማንንም የሚሉት ይሄ ሃይሚ ወንድም እሱ ምን አደረገ? ኤፉ ምን አደረገ እንዴ? የየ እሱ አንድ ወንድሞች አላት ምን አደረጉ እነሱ? እዚ የሃይሚ ህይወት የላ የእነሱ ህይወት የላ እንዴ አረ በእናታችሁ ወደ ራሳችሁ ተመለሱስ። ትስተበተ ሰባተ ሰድቡ እናንተ ታወቅን የሚባለው ነገር በጥሩ ነገር እንጂ በእንደዚህ በተግማማ ነገር፣ የሌላ አበሻ የሌላ ዜጋ እንትን ይዛችሁ እንትናችሁን እየተሞልቃቃችሁ አትምጡ። ወደ ራሳችሁ ተመለሳችሁ፣ እንደ ድሯችሁ፣ እንደ አበሻዊትነታችሁ፣ እንደ ድሮው እንዳየናችሁን ተሉ። በዛ ላይ እንደዛ ትመጡ ደግሞ እንደዛው እንደምንሰፈሰፍላቸው እነሙሽ ይወደዳሉ። በደንብ እንዲህ ምን መጃጃን ነው? ያለ በእናት ወደ ራስ ተመረቅ ይውላችሁ። እንደዚህ አይነት ቪዲዮ ተምታመጡ ሁለት ወር ባታመጡ በእናንተ ናፍቆት ብንጎዳ ይሻልናል። የእናንተ ቪዲዮ እንዴት ይያረግ? አንዱ እሳት እየተቃጠለ አንድኛው ምግብ ይያጠራፍ እንት እየበላታ ነው። ወዲ እንዴ ብዙ ኮናት እና አባታ አለ ወላይ እየበሉ ይና እንዴ፣ ምን ንጋገሩት? የናት ንግግር፣ እናት ምን ንግግር ስዲብ? አረ ወላይ አንተ ተቀስሙ ነው የሰበሩት እንዴ። በርግታው ሙሽዬ የማንኛውም እናት ነች እንዴ። ለምን እናት እንደዛ ተባረለች? እሺ ልክ እንዴሷ ፈልግ አይደለም እኮ ብቻዋን ያሰደገቻቸው እንደ ምን አደረገች እዚህ ላይ ወይ እኔ ፈል ፈልጋ ነው እንደሷ ብቻዋን ያሰደግ ብላ እንደ ብቻዋን ያሰደገቻቸው፣ ግን ደግሞ እንደ እኩል ባልና ሚስት ነው። ግን ነገር ቅልጥ ይባል ሙሽዬን ወዳለ ብላ ተወደድክ እዛው እንደምትወዳት አድርገህ አክብር መጀመሪያ

በስሜት ሌላችን እንዳትገቢ፣ ለሌሎቹ ያውሩ። ስሜት አይሆነሻል። ስሜታዊ ስለሆንሽ ነው ማሪ

አሚና የኔ እና ተዛሬ እኮ አይደለም ትናንትና ያ ቪዲዮ ካለቀ ጀምራ ሴትዮ ከብታ ተቀምጣ ስለ እነሱ እያወሩ ነው። ዛሬ ብቻ እንዳይመስልሽ ከማታ ጀምሮ ነው የማታ ተቀምጣ ነው ማታ ሁለት ሰዓት ከምናምን ነው። ትናንትና ነው እናንተ ከወጣችሁ በኋላ እኔና እና ጨረቃ መርካቶ ቆየ ነው ወፍዬ ቆየን እና ቤት የዘገልብቶ ነው እያልኩት እዚህ ላይ ይሁንልሽ። የእኛ እናቶች ስንት ነገር መከራ በልተው ነው ያሳደጉን። እና እንደዛ ስራ ሰደገት ምን ሀበሻው የምትባልናት አሁን አገር ያጠፋችሁ ታወቁ ታወቁ እያለች ምን አገባት ምን አገባት? እሺ ደግሞ ደሞ አንድ አንዶች ምን ይሏት መሰለሽ? እና መሰግንሽ አለ። ለሴት ልጅ ስለቆም ምን ልጅ ስለቆለት የቆመችው እሴት ልጅ ምን ክብር ሰታ ነው? እናት የዘቀዘቀች ለሴት ልጅ ክብራና የተዘቀዘቀ እሷ ከእናት ላይ የተፈጠረችው እናት የላትም። እስኪ የኔ እናት ብትሆን ብላ ማሰብ አለባት እኮ የኔ እናት እዚህ ጋር ብትሆን፣ ጠላ ሸጠች፣ አረቄ ሸጠች፣ ምን ሸጠች፣ ልጆቿን አሳደገች እንጂ ሹዶ እዚህ ላይ እሷ አይመለከታትም። ሰው እጅ አለመነችም እኮ ለፍታን ያሳደገች የኮ ጀግንነት እኮ ነው እኮ፣ ጀግንነት ነው። ጠላም ሸጠች አሚናዬ፣ ጠላም ሸጠች፣ አረቄም ሸጠች፣ ልጆቿ በስነ ስርዓት ከማንም ከሀብታም ልጅ በላይ አሳድጋለች፣ ጨዋ አድርጋ ያሳደገቻቸው ሴ ልጅ ብታሳድግም እኮ አባታቸው እኮ እግዚአብሔር ነው እኮ በእግዚአብሔር እጅ ነው እንጂ እኮ እኔ እዚህ ጋር ምን ብዬሽ ልንገርሽ፣ ሻሚናዬ ምን ብለሽ ብትነግሪያቸው የሚገባቸው አይደለም። ጭንቅላታቸው ዶማ ነው የሚገባው። ቢሆንም እናት እንደዛ አታድግም። ከአፏም እንደዛ አይነት ነገር አይወጣቸው ገባሽ? እንደዛ አይነት ቃል አይጠቀሙም። የእኔ እናት ምን ስለፍታ እንዳሳደገቸው እየታወቃለሁ። የእኔ እናት አይደለም የእኔ እናት ወልዳል አይደለም አሚና፣ የኔ እናት እኮ እዚህ ጋር ስለማልናገር እኔ እናት ሰው ቤት ሰርታ ነው ያሳደገችኝ። ገባሽ ሰው ቤት አዲስ አበባ ላይ ሰው ቤት ስራ ነበረ። እሺ እኔ ለማሳደግ ያንን ነውር ነው ማለት ነው? ነውር አይደለም፣ ነውር አይደለም ሰው መስራት። እናት ለልጇ እኮ ማትከፍለው መስዋዕትነት የለም እኮ። ለኛ እኮ መስዋዕትነት ከፍሎ እናቶቻችን ያሳደጉ፣ ግን እኔ እሷ ሴትዮዋ ግን አላውቅም፣ አላውቅም እኔ ከእናትም ወላጅ የእናት መስዋዕት እንደዛ አሁን አሳድጎ ሰው እኮ እኛ እንዲያልፍልና ግን እንደ አረብ ሀገር የመጣ ነው። እንደ ቤተሰቦቻችን ስንት በረሀ ስንት እግራቸው እየተንቀጠቀጠ በወገብ እና በተከሻቸው ልይ እያዘሉ አሳድገው ነው እነሱን ለማስቀመጥና ለማሳለቅልሽ አሁን እነሱ የሚያደርጉት አሚን አገባሽ እነሱ እንደዚህ ሲያደርጉ ብሩኬ እናደዳል አብ እናደዳል መለ ይናደዳል። እነሱ ንቆትቷቸዋል። እድሜ ልኳ እንደዛ ትስራ እንጂ አይናደዱላትም። ዞር ነው ማያዋትም ገባል ዞር ብሎም አያዋቸውም። እንደዚህ የሚያደርጉትን ዞር ብሎም ከምንም አያ አይቆጥሯቸውም፣ ንቆትቷቸዋል። እንደተናቁ ተናቁ ሲያቁ ሲደክማ ታቆመዋለች። እነሱ ንቆትቷቸዋል። ይህን ለማቆም ያለባቸው ሁለቱ ናቸው፣ ብሮክን ሀይሚ ህነ ስራ ቢታወት ስናትነበት አይሰደቡም። እኛም ደግሞ እንደዛ እንቃጠል ትንሽ እዚጋ፣ እነሱን አይደለም መንካት ያለባቸው ማድረግም ያለባቸው እነሱ ናቸው እንጂ ጋሼ ጋር መሄድ የለባቸውም። እሙሼ ጋር መሄድ የለባቸውም። ንአብርሃምን መነካት የለባቸውም። አብርሃም አይደለም እዚጋ ስራ እየሰራ ያለው ሀይሚዬ ናት እዚህ ጋር እየሰራ ያለ ብሩኬ ነው እንጂ መሌ ወላ ሀብትሽ አይደለም ወላ ሙሽ አይደለም። አይመለወይ የምናገሩት ንግግር እሷ ወንድ ይዛ መጣ የባለፈው እህት ወንድሞቿ እንደዚህ ሴት ነው የሚያቀያየሩት። ቡሪክ የመጣ የሴት ልጅ እንደ ሴት እኮ ነው የወለደው። ይዋው እነሱ ከወንድ የተወለዱት አይደለም ከሴት አይደለም ከወንድ ይሆናላ የተወለዱት። እንግዲህ አሜና እያታለቅሽ ይበቃሻል። አይደለም አይሻየ ምናልባት እነሱ ከወንድ የሆኑ የተወለዱት ከሴት አይደለም ይሆናላ

አዩዩችዲና ዘይድ በታች ያለችው ታችን፣ የምትናገሪው ነገር አለሽ? አስተያየት የምታስተላልፊው አለሽ? ውዶች ትንሽ ልበልና ያው እኔ እንባ ስለሚተናነቀኝ ይቅርታ አድርጉ። ላይ ከታይም ተላይም እኔ ስሜታም ስለሆነ ነው እና ችግር አስተላልፊና ይሄን ሀሳባችን በዚህ እንዘጋና ሌላ ሀሳብ እናመጣለን። እንትን በሉኝ ሳይለንት አድርጌ አሚናቴ ሁለት ደቂቃ ነው የማወራው አንድ ደቂቃ የሚሆን ነው የማወራው እና ፈጣሪ ልቦና ይስጣችሁ። በመጀመሪያ እናትን የምዘቀዝቁ ሰዎች ከእናት ተፈጥረው እኔ አለእናት ነው ያደግኩት። እርግጥ እና አለእናት ፎቶዋን እየነቁጭ አልኩት። በእውነት ነው የምላችሁ፣ ግን ምንጊዜ የምነው እናቴ እንደዚህ አድርጌላት ብሆን የምልበት ቀን አለኝ። ስለዚህ የማንም የማንም እናት ከእናት ወጥቼ ዝደርሻ ያለሁኝ ብዙ ነገሮች እየሰራሁ ብዙ ነገሮች እያየሁ ነው እና እንደው ለፈጠራችሁ በምታምኑት እምነት እናትና ትዘዙ። ልጆቹ ያመጡት ነው አሁ ልጆቹ እንዲ ፈልጋችሁ አልኩ። በእውነት ነው ምላችሁ። ይህ የፈለገችው ሌላው ግን ወንድም፣ አባት፣ ይሄ ምናምን ለምንድን ነው?